ኮንግራ አብረሽ እና ሩታ እንኳን ደስ አላችሁ፣ እንኳን ለዝች ቀን አበቃችሁ፣ ወልዳችሁ ለመሳም ደግሞ እያብቃችሁ። የኔ ማሮች፣ የኔ ጀግኖች፣ እውነቱን ለመናገር ስንጠብቀው የነበረች ቀን ነበረች እና እንኳንም ይፋ ያደረጋችሁልን በጣም ደስ ብሎናል። ሁላችሁም ደግሞ እንኳን ደስ አላችሁ፣ ግሬስ ፋሚሊ በሙሉ። የትኛውም ሰው ይደሰታል ብዬ አስባለሁ። የምሬን ነው የምላችሁ፣ የሰው ተዘጋጅ እስከ መጨረሻ ተገጣጠለኝ። ሩታዬ እንግዲህ እያለቀሰች አርግዣለሁ። የኔነት እንኳንም አረገሽ፣ እንኳንም ፈጣሪሽን ሰጠሽ ማለት ነው በፍሬ በፍሬ ያደርጋችሁ ልጅ በልጅ ያደርጋችሁ ልጅ በራሱ ድል ነው የሚያድገው ማለት ነው እና በጣም ነው ደስ ያለኝ የእውነት ለመናገር ደስታዬ መቆጣጠር ነው ያቃተኝ ለምን እንደሆነ ታውቃላችሁ እምጠብቃትን ቀን ስለነበረች ብቻና ብቻ ማለት ነው እቺ ቀን በጉጉት ጠብቃት ነበረ ኔ በጣም ደስ ብሎኛል ሩታና አብርሽም ደግሞ እንኳን ደስ አላችሁ አብርሽም ደግሞ ያው አንዳንድ ፓርቲዎች የተናገረው አለ አብርሽም ደግሞ በጉጉት ልጅ እንደምትጠብቅና እንደምትፈልግ ደግሞ እናቃል እንቀጥላለን። ይሄ ደግሞ ሚዲያ ላይ ሳይሆን በውስጥ መስመር የምናውቀው ነገር ነው። ለማንኛውም እንኳን ደስ አለ ኮንግራ ብያለው፣ አንተንም ልጅ በልጅነት ነው። እንኳን ደስ አላችሁ ሁላችሁም። በመቀጠል ሰሞኑ ራሱ ሩታዬ እርጉዝናታ ወርጉዝናት ስል እውነት ለመናገር ቲክቶክ ሰፈር ወስደው የሰደቡኝም አሉ። ሲቀጥል ደግሞ በውስጥ መስመርም ያንን የተናገርኩትን ቆርጠው ያሰራጩትም አሉ ማለት ነው። ከዚህ በኋላ ከዚህ በኋላ ማለት ነው እኔ በተመልካች አልመራም። ሲቀጥል ደግሞ እነዚህ ልጆች አልሰድቢያቸውም አይደለም፣ ጥሩ ነገራቸው አምጥቼ ስናገር ማንንም ሊከራ ልናገረኝ አይችልም ማለት ነው። በፍጹም አይችልም። አንደኛ ስለ ሩታ ወይም ደግሞ ስለ አብረሽ ጥሩ ነገር አምጥተን ስንናገር ለምን ትናገራላችሁ? ይመለከታችኋል? ይህንን የሚመለከታቸው በቃ ወሬ ወደዛ ወደዚ የምታደረጉ ሰዎች ማለት ነው። ከዚህ በኋላ ስልክ ላይ ራሱ እንድትገቡልኝ አልፈቅድላችሁም። የምሬ ነው ምላችሁ። ሲቀጥል ደግሞ ቲክቶክ ሰፈር የኔን ስም እንድታነሱ አልፈቅድላችሁም። ለምን ሩታ እርጉዝ ናት ሲባል ለምን እርጉዝ ናት ትላለች? ለምን እንዲህ ትላለች? ያ ያልኩትን ሪከርድ ቆርጠው ወደዛ ወደዚህ። እሺ፣ ይሄ የቡና ቤት ወሬ ይመስል ወደዛ ወደዚሁ ነገር አታሯሩጡ። የምሬ ነው ብላ ነገር ነገር በጣም ያስጠላል። ረጋ ሰከን ብሎ በሰከነ መንገድ ይጠይቃል የሰው ልጅ። ሲቀጥል ደግሞ ብታረግዝ ራሱ ከባሏ ነው የምታረግዝ፣ ከማንም አይደለም። ሌሎቻቸው አለ አይደል? እንዲህ መንገድ ለመንገድ የሚያረግዙት ወይም የሚወልዱት። እኔ መናገር እኮ አቅቶኝ አይደለም እንደናንተ መናገር አቅቶኝ አይደለም። ከሰው ጋር መቀያየም ስለማልፈልግ፣ ሰውን የሰው ልጅ ማስቀየም ስለማልፈልግ፣ ማንንም የሚመለከተው አካል የለም። እነዚህ ልጆች እስካልበደልኳቸው ድረስ፣ እስካልነኳቸው ድረስ፣ እስካልሰደብኳቸው ድረስ ጥሩ ነገራቸው አምጥቼ ስናገር ማንም የመከራከር መብት የለውም እንደነሱ አብርሽና ሩታ በጣም የሚወዷቸው ወይም ደግሞ የሚያከብሯቸው የነሱ ደስታ የነሱ ጥሩ ነገር መስመት የሚፈልጉ ብዙ ተመልካች አለ። ስለዚህ ይሄ ደግሞ ለምን ተናገርሽ ብሎ የሚከራክረው የነሱ ደስታና ሰላም የምትፈልጉ ሰዎች አይደላቸውም። አስረግጬ ይነግራቸዋለሁ። ይሄንን አምናችሁ ተቀበሉ ማለት ነው። እኔ መናገር አቅቶኛ ደ ሲጀምር አይመለከታቸው እናንተ ስልካችሁና ዋይፋይ አይደል አብርሽ ነሩ ተሰጣችሁ። እኔም ደግሞ ልክ እንደናንተ አብርሽ ነሩ ተሰጠኝ ዋይፋይ እና ስልክ። ሲቀጥል ደግሞ ጎረቤትነት፣ ሲቀጥል አንድ ሀገርነት፣ ሁለተኛ ሶስተኛ ደግሞ አንድ ሰፈር መሆናችን። ተግባባን አይደለ? ልትከራከሩኝ አትችሉም ማለት ነው እና እርጉዝ ናት ብዬ ተናግሬ በዛ በጣም ወደዛ ወደዚህ ተናውጭ ያለው ማለት ነው። ዛሬ ራሱ ተደውለውብኛል። ዛሬ ራሱ ማለት ምን ፈልጋችሁ ለምን ለምሳሌ ምን ከዚህ በኋላ አንዳችሁ አልሰማችሁም አንዳችሁ አልችል ጥሩ ነገራቸው። ዛሬም ነገ ምናገራለሁ። ተግባባን አደለን? ለምትናገ ለምን አንናገርም? ለምን መጥፎ ነገር አደረገች? አላደረገችም። በባሏ ነው ያረገዘችው። ምን ልታመጡ ነው እንዴ? የአብርሽና የሩታ ደጋፊ ወይም ደግሞ ትክክለኛ አድናቂ ሲባል ሁለት አይነት ነን። ከዚህ በኋላ ከዚህ በፊት አይደለንም ብዬ ነ አሁን ግን ሁለት አይነት ነን። ምክንያቱም በጨዋ ደምብ እነሱን የእነሱን ሰላም፣ ጤና፣ ደስታ የሚፈልጉትን ጨዋ ጨዋ ወልዶ ያሳደጋቸው በግላቸው አሉ። ሲቀድል ደግሞ ስለ እነሱ ጥሩ ነገር ሲወራ ማትወዱ የግል ናችሁ ማለት ነው። ስያሜ አልሰጣችሁም፣ ግን የግል ናችሁ። ሲቀድ ደግሞ ልትከራከሩን አትችሉም፣ እስካልሰደብናቸው ድረስ እነዚህ ልጆች ምንም እስካላስቀ ሲጀመር ደግሞ ዛሬም ነገም የምናስቀይም ሰዎች አይደለም እና ዛሬ እንደዚህ ልናገር፣ ስሜታዊ ሆኜ ልናገር አልነበርም። ምክንያቱም ዛሬም ተደግሞ ስልክ እንትን ሲባልብኝ ነው የተናደድኩኝ ማለት ነው። ለምሳሌ እርጉዝናት ብለን ብንናገር ምንድነው ችግሩ? የኔናትን እኮ እስከ ዛሬ ድረስ በጉጉት የምጠብቃትን ቀን ነበረች። እንኳንም ለእኔ ለእኔ ሲል እንኳንም አደረገው እንኳንም አደረገው የምሬን ነው ማለት እንኳንም አረገዘች። እንደውም መንታብ ራሱ አርግዛ በወለደችልን። ተግባባን አይደለ? ስለዚህ ምንም አይነት ነገር ጥፋት ያጠፋ ነው አልነበረም። ያረገዘችም ከባሏ ነው የምታረግዘው ከባሏ ነው አግብታ የምትኖረው እሷ፣ የምታሳድገው እሷ። ስለዚህ እኛ ባወቅ ነው ወይም ደግሞ በሰማ ነው የእነሱ ጥሩ ነገር መስመት የሚፈልግና ስለ እነሱ ጥሩ ነገር መስመት የሚፈልጉትም መናገራችን ምንም አይነት ጥንትን አይደለም። ይሄ ጠላትነት ወይም ደግሞ ሌላ ነገር አልነበረም። ነገር ግን ይሄ እንደዚህ ተቆርጦ ተቆርጦ ቪዲዮ ምናምን ወደዚህ ይሄ እንደዚህ ይ ይሄ እኮ የጅል እንትን ነው፣ የጅል ስራ ነው። ነገ ሟሉብኝ ቲክቶክ ሰፈር አሁ አይዶን ኬር አባውት አይመለከተኝም። የምሬ ነው ለ አይመለከተኝም። አህምሼ በእነዚህ ልጆች አትምጡ እንጂ እያንዳንዳቸው ሌላኛው ነገር ስለ እኔ ግድ አይሰጠኝም፣ በነገራችን ላይ ምክንያቱም ንቆ ማለፍና ስቆ መተው ቀዝቃዛ በቀል ነው እንደሚባል እኔ ለማንን ሰው መልስ አልሰጥን ከዚህ በኋላ ሀት በውስጥ መስመር እኔንን ደግሞ ስሜ ልታነሱ አትችሉ። በጭራሽ ማንንም እንዲያነሳ አልፈልግም ስሜ ማለት ነው ምክንያቱም ስለ እነሱ ጥሩ ነገር ሳወራ ለምን አወራሽ? እና እንደዚህ በዚህ ወጥ በዚህ ወረዱ ብዬ ስለፈልፍ የውሸት ጥግል አወራ ነው የሚፈልጉት። እውነተኛው ነገር ነው ማስተላልፈው ከዚህ በኋላ ማለት ነው። ስለዚህ ሰርግም ደግሞ አለ በቃ። ይሄ ነው የመጨረሻው ፓርት ማለት ነው። ተግባባን አይደለ? ሰርጉ ደግሞ በራሳቸው ጊዜ ያሳውቃሉ እና ኤፍሬምም ይሁን እና የትኛውም በውስጥ መስመር በተጠይቋቸውም ያሳውቃሉ። ስለዚህ ጥሩ ነገራቸው መስማት የማትፈልጉ የምስራች ሰርግም አለ ማለት ነው እና ሩታዬም ደግሞ ወልደሽ ለመሳም ያብቃሽ። አብረሽም ደግሞ ለማንኛውም እንኳን ደስ ያለህ ኮንግራ ብያለሁ። ለቤተሰቦቻቸው እውነት ለመናገር እንኳን ደስ አላችሁ ለእነ ሩታዬ እናት። የሩታዬ እናት አሁን ደውዬ አወራታለሁ። የምሬን ነው። ሁላችሁ ጋይ ስኔ በጣም ነው ደስ ያለኝ። የምትከራከሩንም ደግሞ አትከራከሩም እንኳ አሁን በኋላ እኔ አልሰማችሁም። እኔ አልሰማችሁም። እኔ ለእነሱ ብዬ ነው ዝም ምለው የነበረው እስከዛሬ ደረሰ እንጂ ለተመልካች ብዬ አይደል? ተመልካች ምንም አይልም። የእነሱ ሰላምና ጤና ደስታ ስለሚፈልግ ተመልካች አይከራከርም። በስንት አንዱ ማለት ነውና ብትወልድ ከባሏ ብታረግዝ ከባሏ አግብታለች። ሽማግሌ ልኮላታል። ብዙ ነገር የሚደረገው ነገር አድርጎላታል። ከምንቀራ ምን ቀራ? ምንም የቀራት ነገር የለም፣ የኔ እናት ሰርግ ደግሞ ዱባይ ላይ አምጥቶ አደረገላት። ምንም የቀራት ነገር አልነበረም። እና ጥሩ ነገር ስንናገር ስለ ነሱ ጥሩ ነገር ስንናገር አትናደዱ፣ አትሳደቡም። ይሄ ቡና ቤት ወሬ ነው። በነገራችን እንደዚህ ሪከርድ አድርጋችሁ የምታሰራጩ ነውር ነው የብሬ ነው ብላችሁ ነውር የሚባል ነገር አለ ማለት ሲጀምር አይመለከታችሁም። ምክንያቱም መጥፎ ነገር እስካላወራን ድረስ ማለት ነው። እኔ ወድጄ እና ፈቅጄ የተከተልኳቸውን ልጆች ማንም ሊከራከርኝ አይችልም። ማንም ደግሞ ድጋሜ ሊሰጠኝ አይችልም ማለት ነው። ከፈለግሽ ደግፊ ከፈለግሽ ጥያቸው የሚለኝ ማንንም ሊያስጥለኝ አይችልም። ነገ የሚሆን ዛሬም ማለት ነው እና ለማንኛውም ማናት እመቤት ራሱ ሰሞኑ ስልኬ ነው የሰጠኝ እያለች ነበር አብርሽና ሩታ። እኔ ደግሞ ጎረቤትነትም ሰፈርነትም ሰቶኛል። እመቤት ደግሞ ያው ብዙ ጊዜ መጥፎ ንግግር ትናገራለች። እኛ ግን አንናገርም እንደ ጥሩ ነገር ጥሩ ነገር በተናገርን ሰዓት ኮሽ እንዴ፣ በውስጥ መስመር ኮሽ የሆነ መርፌ ይመስል መድኃኒት ኧረ ከዚህ በኋላ አልሰማችሁም፣ አልሰማችሁም በጨራሽ አዎ፣ አልሰማችሁም። ገና ከዚህ በኋላ የሚመጣው ጥሩ ጥሩ ነገራቶች በሙሉ አበስራችኋለሁ። ውድ ቤተሰቦች ስለጨወኩባችሁ በጣም ይቅርታ።